ች ድምፅክ ቪዲዮክ ሁሉ ነገር ተልኮልኛል፣ እና አሁን ፎቶክን አወጣለሁ መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለክ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለክ። ስራ ነኝ ትላለ። ስራ ብትሆን ይሄ ሁሉ ዋትሳፕ የምትልከው እንዴት ነው? ስራ ላይ ሆነክ ላይ

አይ ሀቭ ኤቪደንስ ሌሎቹ ደግሞ እዚህ ጋር ከመጀመሪያው ጀምሮ ከስዊት ጀምሮ ከሌ ከሌ አልልሽም እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ሕይወት እንዴት እንደለወጥኳት ና እንዴት እንዳማሰገነችኝ አለኝ፣ ከሀያ በላይ ከፈለግሽ ግልጽ ነዋል። ዊያሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር። ለምሳሌ አር እኔ ሶሻል ሚዲያ እሱንም አፕ ልክልሻለሁ። ስለሷም ልጅ ደግሞ ያለኝ እንዲቴል

አይዋ ኢን ሞርኒንግ ዌን ሴንድ ሚ ሜሴጅ እንደማይመቸኝ ቁ ጽፌልሻለሁ። ሞርኒንግ ላይ አልተመ አይመቸኝም ስራ ነኝ ብዬሻለሁ። አ እኔም ማክበር ካለብሽ ማክበር አለብሽ። አላየሽውም እየነዳሁ ነበረ ሰዓት ነው እየነዳሁ የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ። ቀን ላይ ማለት ነው። ስለዚህ አለቆች ያሉ ኢቨን አለው ፊት ለፊት እኔ ካሜራም ከፍቼ ላሳሽ ይችላሉ። አለቆች ያሉ ሞርኒንግ ስድስት ሰዓት ወጣለው የሆነ ሁሉም ኤቪደንስ አለኝ እኔ ሪከርድ ሆነ ምንም ምንም ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አለም እያልኩ ያሉት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ አያ ቤሎቶፍ ግን ግልጽ ነው ነግሽ ምስጋና እንግዲህ ማለት ነው። ቪዲዮ እንደሰማችሁት ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሁሉም የሚድረስ ሁሉም የሚማርበት ማለት ነው የ83 ሴቶች ባለቤት አባዋራ ማለት ነው። አቶ ማርቆስ መቷል። እንግዲህ ማለት ነው ሀቡና ማርቆስ ተያያዙ። እንደ እናንተ ሲያወራ እኮ በቃ ምንም እንዳላደረገ እኮ ነው። በቃ እንደው ከብረር ብለው መልስ ይሰጥ ምናምን በቃ ምን ልበላችሁ? ማለት ነው ግን እኮ እኔ በሱ አልፈርድም። እውነቴን ነው የምላችሁ፣ በሱ ጥፋት የለም እንዴ። እንካ ብላ እንትን ብላ ከስጥ ከላከችለት ወይም ካሳየችው እሱ ይፈርድበታል እንዴ። እና ሴቶቹ ናቸውን። በነገራችን ላይ ሴቶቹ ዕቃችሁን ሰብስቡ እቃችሁን ሰብስቡ። እኔ እኮ ይሄ እንደዚህ አይነት ወሬ ማለት ነው ምን ቆየ። በቃ አንዷ ባሌ ብላ ትመጣለች፣ አንዱ ፍቅረኛ ብላ ትመጣለች፣ አንዱ በቲክቶክ አንበሳ ያወረደላት በቃ ልንዛ ሁሉ እየላኩ እንግዲህ። ትምህርት ለምንድነው የማትማሩት ትምህርት እንግዲህ ባለቤቱ መጥቶ ማለት ነው። የሰማኒያ ሶስት ሴቶች ባለቤት መጥቶ በቃ ሁሉን ነገር እኔ ረድቻቸዋለሁ፣ ብዙ ነገር አድርጊያችላቸዋለሁ፣ በቃ ምንም በቃ የቀረ የለም። ሙስሊሙም ክርስቲያኑ ሴቶች ናቸው፣ ሁለቱ አይነት ናቸው። በቃ ሁለቱም ናቸው ማለት ነው። በነገራችን ላይ ማርቆስዬ፣ እንደዚህ በቃ ሴቶቹን ማለት ነው። ወይኔ አውዝ ብን፣ ለምን ሸጧን ረጅም ሴቶቹ፣ ከእንደዚህ አይነት ነገር ተቆጠቡ። ፕሊዝ ተቆጠቡ፣ ተቆጠቡ፣ እቃችሁን ሰብስቡ። እውነት እቃችሁን ሰብስቡ፣ በቃ ሰብስቡ። የራሳችሁ የግላችሁ ነው። እና ሀቢባም እንግዲህ እንደፈረደባት በቃ እየለፈለፈች ነው በቲክቶክ ማለት እንደፈረደባት እንደፈረደባት እንደፈረደባት። እሱም ደግሞ በቃ መብቴ ነው ምናምን ነገ በቃ አይመቸኝም ምናምን አለቀ እያለ ነው። በቃ እንግዲህ ወደሽ ከተደፋሽ ቢረቅቱሽ አይክፋሽ። አላዝንም በእንደዚህ አይነት ሴቶች በነገራችን ላይ አላዝንም። ምክንያቱም እኔ አላደርገውማ ወደድኩኝ ብዬ አፈቀርኩኝ ብዬ ወይም ባሌ ነው ብዬ ምናምን ብዬ እንደዚህ አይነት ነገር ላይ አላደርግም። እንደዚህ አይነት የራቁት ፎቶ በራቁት ካሜራም አላደርግማ እንኳን አይደለም ቀርቶ አወኩሽ ወይም ገንዘብ ስለላከልኝ ወይም ፍቅረኛ ለባለ ራሱ ላበል ምን ሆናችኋል? አይደረግም፣ እውነት አይደረግም። ነውር ነው፣ ነውር ነው ሴቶች እየ ነውር ነው። ንገራቸው እስኪ። ተማሩ ተማሩ። ከንደዚ አይነት ከእንደዚ አይነት ህቡል ከሆኑ ሰዎች ማለት ነው። በቃ ተማሩ ተማሩ። እንደዚህ አይነት ነገር አታድርጉ። ኔቨር ጊባፕ አረ፣ በህግ አምላክ ሴቶችዬ፣ በህግ አምላክ ተው፣ ግደላችሁ ገመናችሁን ደብቁ። እንደዚህ አይነት ነገር እንደው ድገላችሁ እንዳገኝ ቪዲዮ እየሰራችሁ እየላካችሁ፣ ቪዲዮ እየቀረጻችሁ እየላካችሁ፣ ሴትን አታሰድቡ። እውነት በጣም ያሳፍራል። አሳፋሪዎች ናችሁ። እውነት ለመናገር እንደዚህ የምታደርጉ ሴቶች ማለት ተማሩበት እህቶቼ። በእሷ አልፈርድም። ቁፍ ቪዲዮ ቀረፀች ከላከች፣ ሄደ ምን ምን ያርግ ወንድ ልጅ አይደል በቃ ስለዚህ ሴቶቹ ሰሰሰብሰቡ ሰትሮቃችሁን እውነት ያስጠላል። ይህ በጣም ነው የሚደብረው። እና እንግዲህ ሀቡዬ እንደፈረደባት እንግዲህ ምን እንደሚፈጠር መጨረሻ አይታወቅም ማለት ነው። አቀርብላችኋለሁ። ላይክሽር ሰብስክራይብ ያድርጉ አድርጉ፣ እህቶቼ። የራሳችሁን ጠብቆ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ። ውድድረው ማድረጋችሁ ላይክሽር ሰብስክራይብ አይረሳ።